ጋይስ አሁን እንግዲህ ከማን ያዘዋል ጋር እያወራን ነበር፣ ስለ ትናንትናው ታላቅ ሩጫ ሩጫና፣ አንድ ነገር ልነግረው እፈልጋለሁ። ምን እንዳስተዋልኩኝ ትናንትና አብሮነታችንና አንድነታችን በስፖርት ነበረ። በጣም ነው የሚያምረው፣ እኛ ባይዘው ኢትዮጵያውያን ማለት ነው ስንፈቅር እንዴት እንደሚያምርብን ኢትዮጵያ በባለፉት ጊዜያት ትንሽ ከፍቅር እየራቅን ነበረ። አሁን ግን ወደ ፍቅር እየተመለስን ያለ ነው። አሁን ደግሞ ለኢትዮጵያ ሕዝብ አንድ ቻሌንጅ መስጠት እፈልጋለሁ። እራሳችሁ ላይ እግዚአብሔር መመልከት እንድትፈልጉ ከመመልከትም በላይ እንድትፈልጉ ሆን ብላችሁ ቁጭ ትሉና እስኪ እኔ ላይ እግዚአብሔር ልፈልግ። እግዚአብሔርን ራሳችሁ ላይ የምትፈልጉ ከሆነ ፍቅርን ታገኛላችሁ ግን ሌላው ቻሌንጅ የሚሆነው ምንድነው? ከራሳችሁ አልፋችሁ ካጠገባችሁ ያለ ሰው፣ ታክሲ ላይ ተሰልፎ ያለው እሱን ተመልከቱትና እግዚአብሔር ፈልጉለት እስኪ። መጥፎነቱ በምንም ተአምር ሊታያችሁ አይችልም። እሱን ሰው ማወዳደቅ አትችሉም። ብከዚህ ፍቅርን ነው እየፈለጋችሁት ያላችሁ። ሰው ብቻ ላይ ሳይሆን የረገጣችሁት መሬት ላይ፣ ያያችሁት ዛፍ ላይ እግዚአብሔርን መፈለግ ልምዳችሁ ይሁን። ከዛ ምንድነው የሚፈጠረው ኢትዮጵያ ትለመልማለች። ኢትዮጵያ በፍቅር ነው የምትበለጽገው። ስለ የበለጠ አይደል አንድ እንሆናለን፣ ሁላችንም ማለት ነው። ስለዚህ እግዚአብሔር እንፈልግ፣ እርስ በራሳችን ምን ታስባለህ? ኤግዛክትሊ እንደ ራሱ ውብ አድርጎ ነው የሰራን አምላካችን። የእሱ አካል የእኛ አካል ነው፣ የእኛ አካል ደግሞ የእሱ ነው። ጸጥ በልና እኔ እግዚአብሔር አምላክ እንደሆን እወቅ ይላል። ልባችን ላይ ነው ያለው አምላካችን፣ መንፈሳችን ላይ ነው፣ ውስጣችን ላይ ነው። ያ ሀይል ነው ትክክለኛው መንቃት እና ያን ስታየው ሁሉ ነገር ውስጥ ያለውን እግዚአብሔር በቀላሉ ማየት ትችላለች አሜን ያን ደግሞ አዶኒ እጅግ በጣም ባማረ ሁኔታ እያደረገ ነው በጣም በጣም ነው ያቆራውብ ይሄ የፍቅር ብርሃን በእያንዳንዱ ሰው ልብ ውስጥ እንፈልግ በጣም ነው አመሰግናለሁ አዶኔ ባይ ዘ ወይ ትልቁ ቻሌንጅ የሚሆነው ምን እንደሆነ ታውቃላችሁ ጋይስ እንደዚህ መንገድ ላይ እያለፋችሁ እያለ የማይሆን ነገር የሚያረግ ሰው ካያችሁ ወይዎች ለምሳሌ ሱስ ውስጥ ያለ ሰው ሊሆን ይችላል በብዙቻችን እንድንኮን ነው የሚያረገን ነገር የሚያረግ ሰው ካያችሁ እሱ ውስጥ የምታዩት ያ መኮንን ያለበትን ጸባይ ሳይሆን ምንድነው የምትፈልጉ?